ፈጣሪ ሆይ፣ ዓይንሽ ነው በለኝ። ዓይንሽ ነው ስመኝ ቢኒ ከሌላ ሴት ጋ ነው ወይስ ሄሉ? ናትች ሴትዮ? ሄሉ መሆን አለባት። እውነቴ ነው። ዛሬ ነው ስቶሪ ላይ ያደረገውና ሄሉን ይቅርታ ሊጠይቃት ይመስለኛል። ቲክቶክ ላይም እንግዲህ አምኛለው ጥፋተኛ ነኝ፣ ጥፋት ይለምንና ይቅርታ ሊጠይቃት እያለ ነበር። አዎ ቢኒ ብትሸለም ፊሽ ያላልሽ ይቅርታ ካል ጠይቃት ሄሉ መቼም ቢሆን አትቀበልም። ሌላ አብርሽ ነው። አብርሽ ተስፋ ቆርጫለው፣ ሰልችቶኛል እያለ ነው። አይ ትዳር እንደዚህ ያሰልች ሆነ እናንተ? ይሄ እንግዲህ የቀድሞ ትውስታው ነው። እንግዲህ ሩታም እንደ ሌሎች ሴቶች ትውስታዬ፣ ትዝታዬ እየተባለች እንግዲህ የድሮ ፎቶ ይወጣል ማለት ነው። ደክሞኛል፣ ሰልችቶኛል፣ ታክቶኛል እያለ ነው። ትዳር እንደዚህ ያሰለቻል እንደ ያሰለቻል ወይ ያታክታል ወይ እውነት ነው ነገሩ ትዳር እኮ አንዳንዴ እኮ ሲኦል ነው ይባላል ወንዶች ትዳር ሊገቡ ሲሉ የሚፈሩት ለዚህ ነው እኛን ጭቅጭቅ ነው ግን ግን አሁን ማንንም አትወቅስም አብረሽ እራስነ ጥፋተኛ ራስ ነሽ ልጅቷ ስንት ቤተሰቧን ረግጣ ምናምን መታ ከዛ በኋላ አንተ ሴት እንደ ካልሲ እየቀያየርክ እውነቷን ነው እኔ አሁን ሩታን ጎበዝ ነው ያልኳት ቆፍጠን ማለት አለ እንደዚህ እርድብን ብሎ ለምኗት ዋጋዋን ሳታቅ መምጣት የለባትም ገብቷቸዋል

ጥግብ ያለ ሲቀጥል፣ ደግሞ በቀድም አሁን በውክልና ሽምግልና ሺ ኤፍሬምን ሄዶ ለምንልኝ ኤፍሬም እግሯ ኤፍሬም ራሱ ቀላል ያስመስላል እንዴ እናንተ። ባለፈው ተሄድ ጥርግ ትበል ሲል የነበረው ሄዶ እግሯ ስር ወድቆ ይቅርበኝ፣ ይቅርበኝ። መጀመሪያ ሺ ያን ያክል ሲደነፋ ነበር። ምን ሆኖት ነው? ሲቀጥል ተመካክረዋል። ሁለቱም ሩታ እንድትሄድ አውቆ ነው ያስወጣት። ሁለቱ ተመካክረው ከዛ በኋላ እነሱ የራሳቸውን ስራ ሊሰሩ ማለት ነው እና አብሬ ሲጀመር ማለት ነው ራስን ስህተት ጥፋተኛው ማለት ነው። ገብተኋል አይደለም? ሴት ቤትን እንደፈለግ ማንም ሰው ባንተ ህይወት እየገባ እንዲያማስል መፍቀድ የለብም። በቃ ያለፈ ህይወት ከሆነ በዛው ያለፈ አግኝቶ ማቀፍ ምን ማለት ምን ማለት? አይዞ ማለት ትችላለ ግን መገናኘት ራሱ አያስፈልግም። ደግሞ ስትገናኝ እሷን ነግራት አማክራት መሆን አለበት። ሚስት ናት፣ ቤት እየኖረች ነው ግን አንተ የምታደርገውን ነገር አታቅም። ገብተኋል አይደለም? እና ይዞ አይድከምህ አይድከምህ። አይ ይህ ትዳር እንደዚህ ያሳልች ነው እንዴ እናንተ? ባለፈው እኮ ትዳር በጣም ጣፋጭ ነው፣ ቆንጆ ነው ምናምን ስትል ነበር እኮ። እንዴት ናቸው እኔ ውዶች የኔ ማሮች እኔ ፍቅሮች? ደህና ናቸው? በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም፣ ደህና ናችሁ? ባለሙሉ ተስፋ ነኝ። እንግዲህ በአዲስ ቪዲዮ ከች ብዬላችኋለሁ። መጀመሪያው የቢኒ ላይ ሔሉ ነገር ነው እንግዲህ። ሄለን ትናንትና ቢሆን አልፈልግህም አይመለከተኝም ብላ እንግዲህ በጣም ተናዳለች። ዩቲብ ቻናል ከፍታለት ነበር፣ ግን ዩቲብ ቻናሉን እሱ ደግሞ አልቀበልም በማለት ተግደርድሮ በጣም እያናደዳት ነበረ። ሱም ይቅርታ አልጠየቀም። አንቺን ነው እንጂ የምፈልገው ዩቲብን አልፈልግም። አንቺ ከኔ ጋር ሆኜ እንጂ ዩቲብን እንደፈለገሽ ማድረግ ትችያለሽ ብሎ እንግዲህ ሱም አልቀበልም ብሏል። ሁለቱም እልህኛ ናቸው። እናንተ ምን ይሻላችኋል? እናንተ ልጆች ሄለን ጭራሽ አትሸነፍም ልንፈልድ የሚቅርታ ብጠይቅ ይሻላል። ይሻል ሀል ነው ቢኒ እና ቢኒ እያዘነ ነው እየተከዘ ነው። አምኛለሁ ጥፋተኛ ነው ብሏል። እና ዛሬ ከሴት ጋር እንደዚህ ከኋላ ጥምጥም ብላበት ማናት ማናት? አይ አታደርገውም፣ ቢኒ ከሌላ ሴት ጋር አታደርገውም። አይሆንም አይሆንም። ገና ተስፋለን። ይቅርታ ጠቃት ከሄዱ ጋር ሳረቁ ከዛ ውጭ ግን ባንዴ ትናንት ተጣልታችሁ ዛሬ ሴት ካመጣ በቃ አንተም የተለየ ወንድ ነህ የምትባል አይነት ሰው አይደለም ማለት ነው ግን ሲመስለኝ ሳየው እጇ የሄለን ይመስላል ግን ቀለበቱ ጌጣጌጡ በዛብኝ ገባችሁ ጌጣጌጡ በዛ ሲቀጥል ደግሞ ቀጠን እናረ ትንሽ ቀጠን ያለ እጅ ሆነና የሄለን እጅ ይመስላችኋል ወይስ ደግሞ የሌላ ሰው ግምቱ ይሄ ሌላ ሰው እንደማይሆን ተስፋ አድርጋለሁ። ሄለንን ይቅርታ ጠይቋት። ምናልባት ዛሬ ማታ አብረው ሊመጡ ይችላሉ። ከዛ ውጭ ግን ይቅርታ ካልጠይቃት ሄለን ይቅርታውን የምትቀበለው አይመስለኝም። ግን ሄለን አንዳንዴም መሸነፍ ይልመድልሽ ይልመድብሽ ነው የቆንጆ። በእርግጥ ሰውን ወንድን መለማመጥ መለመን እላይሽ ላይ እንዲወጣ ነው የሚያደርገው። የሩታ ነገር ነው፣ ግን ደግሞ አንዳንዴ አብዝቶ ሲለምንሽ ደግሞ መግፋት የለብሽም። ገብቶሻል አይደለ? ውዴ ና ይቅር እያለሽ ነው። በቃ አሁን ይቅር አላለም። በእርግጥ እየተግደረደረ ነው። በአብረንሁን ብቻ ነው በቃ ጥፋተኛ ነኝ፣ ጥፋት እሷ የምትፈልገው ይህን ብቻ ነው በቃ። ጥፋተኛ ነኝ፣ አጥፍቻለሁ፣ ይቅርታ አንቺ እንድፈለግሽው አይነት ወንድ አልሆንልሽም ከዚህ በኋላ ግን እሆንልሻለሁ በላት። ከዛ በኋላ እሷ ይቅርታ ሲጀምር ሄለን ይዋህናት ይቅርታ ከጠየቋት ትታለላለች። እህትን አይታል ያን ያክል ነገር ሰድባት ገልፍጣት ይቅርታ አድርጋላት ሰላም አውርደዋል። ና አንተም ይቅርታ ካልካት ምንም አይነት እንቢ የምትልበት ምክንያት ይኖራታል ብዬ አላስብም። ከዛ ውጭ ግን በዚሁ ከቀጠል በመሀል አንዱ መጥቶ። ቅርጥፍ እንዳያደርግ፣ ሀይለን እንደሆነች ቆንጆ ናት፣ ብዙ ወንዶች ይፈልጓታል። ለማንኛውም እንደሚመጡ ተስፋ አደርጋለች። ሴት ደግሞ ሌላ ሴት እንደምትሆን እርግጠኛ ነኝ። ሌላኛው እንግዲህ እነሩታ ናቸው። እንግዲህ እነሩታ ሰርግ አደረግን ብለው ከተመለሱ በኋላ አንድም ቀን በቤታቸው ሰላም አልሰፈነም። እየተጨቃጨቁ እየተነታረኩ ይገኛሉ ማለት ነው። አሁንም ጭቅጭቁ እንደቀጠለ ነው። ዓመት ሁለት ዓመት ሊሆናቸው እነዚህ ልጆች በትዳር እንደው አንዳንድ ሰዎች እነዚህ ልጆች የፍቅር ተምሳሌት ናቸው ይላሉ እኔ እንደው ተምሳሌት ነው የሚለውን ነገር እኔ ወደዛ ብታደርጉት ስለሌላ ሰው አታደርጉትም። እነሱን ምሳሌ ካደረግን ታዲያ ዘላለማችን ስንጨቃጨቅ እንኖር እንዴ? ባላችን ሴት እየቀያየረ አቃጥሮ ሲደፋን ቤተሰቦቻችን ስንሰድብ፣ እኔ የትዳር ምሳሌ የምትሉት እነዚህን ምሳሌ ሳይሆን ማድረግ ያለባችሁ መቀጣጫ። ትዳር የሚፈራ ሰው እነዚህን ትዳር አይቶ ይፈራል። እኔ እፈራለሁ። እውነቴ ነው። እፈራለሁ ለማግባት እነሱን እያየው። ባህሌ እንዲ አገ ካረገዝኩ በኋላ ሴት ሲያመጣብኝ ቤተሰቦች ሁሉን ነገር ትችል። እንደውም በቃ ፍቅር ምንም ዋጋ እንደሌለው ያየሁት በአብርሽ ነው። በቃ ገንዘብ ካለ ወንዶች በቃ ገንዘብ ካላቸው ሴት እንደ ካልሲ ይቀያየራሉ። በቃ ሲቸግራቸው ብቻ ነው የሚለጠፉብን። ግን ገባቸው አይደለም። ሴት ግን የፈለገ ብዙ ዋጋ ከፍለሽ ምን ብለሽ ቤተሰብሽን ጥለሽ ገንዘብሽን ሀብትን ብረሽን ሁሉ እርግፍ ግፍ አድርገሽ ሄደሽለት እሱ ግን ያንን ነገር በአንድ ቀን ባዶ ሊያደርግሽ ይችላል። ባዶ፣ ሁሉን ነገር በቃ ድምስስ ሊያደርገው ይችላል። ገብቶሻል? አሁን አብሮሽ እንደዛ ነው ያደረገው። ሮታ አሁን ቤተሰቦቿን ትታ ክብሯን ጥላ በቃ ምንም ነው ሁሉን ነገር ትታ። ከእሱ ጋር ነው የቀጠለች። እስካሁን ድረስ እሱ በቃ መቼም አይጥለኝ መቼም አይተወኝም ብላ ቤተሰቦች ቢጥሉኝ እንኳን እሱ አለልኝ፣ በቃ ከእሱ ጋር ከሆን በቃ ደስተኛ ነኝ፣ ለፍቅር የሚከፈል ዋጋ ነው ብላ ብዙ ነገር ካደረገች በኋላ እሱ ተቀየረ። ተቀየረ እንደፈለግሽ መሆን ትሻለሽ። አብረን ስንሆን ሰለችን፣ አስጠላኝ። እንዴ አይባልም፣ አይባልም፣ ብራዘር አይባልም። እኛ ሴቶች ትንሽ ነገር ነው የሚያስቀይምንና፣ ሰለቸኝ ምናምን ምናምን ሲል በቃ አሁን ሩታ መሀሉ ላይ እኔ ጥሩ እያደረገች ነው ብዬ ምክንያቱም የቤተሰብ ምክር እየሰማች ነው አሁን ላይ የሚመክሯትን። አሁን ቤተሰብ ጋር ነኝ ብላለች። ቤተሰብ እንዲያድርግ የሚላትን ነገር እየሰማች ነው። ጸጽቷታል ጸጽቷታል። የቤተሰብ ምክር አለመስማቷ ያኔ ሲነግሯት እምቢ ብላ መሄዷ አሁን እየጸጽታት ነው። እርግጠኛ ነኝ እየጸጽታት ነው። ሲቀጥል ደግሞ ይሄ እርግዝናው እርግጠኛ አይደለም ውሸት ሊሆን ይችላል። እንዳታምኑ እንዳታምኑ። እነዚህ ሳክሰኞች እየሰከሱን ይሆናል አታረግዝም ይሆናል። እና አሁን ቤተሰብ ምክር መስማቶች ጥሩ ነው ምክንያቱም በቃ ምንም የትም አትሄድም ምንም አታደርግም ብሎ ነው ላይሽ ላይ ሴት የሚቀያይረብሽ ገብቶሻል። እንኳን እንኳን አሁን ስታረገሽ ስትወልጅማ እንድያውን ታዩ ብዙ ሰው። አሁንም ሩታ ስጋቷ ምዶ ታቃላጅ የአሁን ብቻ ሳይሆን ወደፊት ገና ብዙ ሰው ያመጣብኛል ነው፣ እሷ ስጋቷ ማለት ነው። የዛሬም ባልፈው ነገ ሌላ ሴት አሁ ነገ ስትወልጂ ሶስት አራት ሴት ሊያመጣብሽ ይችላል። በቃ ምክንያቱም ያን ያንቺ ዩቲዩብ አሰሪም ልጅ ነው የምታሳድየው። እሱ ደግሞ ዩቲዩብ ይሰራል። በቃ እንዲህ የእሱ ኮንቴንት እንዲህ ነው። ሴት ከሴት መቃየር፣ መጣላት፣ መጋጨት፣ መፋጭ እንደዚህ አይነት ነው በቃ ኮንቴንቱ ማለት ነው። ብዙ ተመልካች የሚያይለት እንደዛ ሲሰራ ነው። እሱ ደግሞ ብሏል ከአሁን በፊትም ሊመጡ ይችላሉ። ሶሻል ሚዲያ ኢንፍሉዌንሰር ስለሆንኩ ብዙ ሰው ይመጣል አለ። አያችሁ፣ ጠብቁ እያለን እኮ ነው። ጠብቁ፣ ብዙ ሴቶች ገና አመጣለው ያላች ያላችሁ ውድ እያለ ነው። ሰ ሩታ ስጋት አሁን ይሄ ነው። ዛሬ ብገባ ነገ ብዙ ሴት ያመጣል። እሷ በፊት ተሳስታለች። በቃ የበፊቱ ነገር እንተውና ከአሁኑ ጀምሮ ያለውን አስተያየት ስንሰጥ እንጂ በፊት ራሷ በጣም ተሳስታለች፣ ክብሯን ጥላለች፣ ቤተሰቧን ተሳድባለች ምናምን አሁን ላይ ደግሞ እሱ በጣም እየተግማማ ነው። ጉዳይ ያን ሁሉ መስዋዕት ከፍላለት ግን እሱ ባዶ እያደረገባት ነው። እያስመሰለ ዚጋ ያለቅሳል ምናምን ምናምን ግን በኋላ የሚሰራው ስራ ደግሞ ሌላ ነው። ለሚስት ሳይናገር ሳያማክር የሆነ ነገር ማድረግ የለበትም። ባልሽ ከሆነ እንደዛ ነው። እኔ እንደዛር ማሰበው።